ሰላም ሰላም። ጤና ይስጥልኝ ውዶች፣ እንዴት አደራችሁ? እንዴት ቆያችሁ? እንዴት ናችሁ? ሰላም አለሁላችሁ። እኔ እግዚአብሔር ይመስገን፣ ደግሞ አዲስ ቪዲዮ ይዤ መጥቼያለሁ ማለት ነው ደግሞ እንደገና ይሄንንም እጠብሳለሁ ማለት ነው። ከዛ ምን ያስፈልገኛል? ዘይት ኦሊቭ ኦይል ያስፈልገኛል። ከዛ ደግሞ ምን ያስፈልገኛል? ይሄንን ያስፈልገኛል። ከዛ ደግሞ እንደው ሱ ይሄንን ያስፈልገኛል ማለት ነው። የኔ ውዶች እንዴት አላችሁ? ወይ ይሄ ማውት ይሄን ያስፈልገኛል ማለት ነው። ይሄ የ ያስፈልገኛል ውስጥ ደግሞ ምንድን ነው የምንሰራ ብላችሁ ይሄ ያለ ማለት ነው እሱም የትኛው መሰላችሁ ይሄ ነው ማለት ነው ይና እንዴት ነው እንዴት ነው እንዴት ነው ላይክ ሰብስክራይብ ሼር ያደርጋችሁ አበረታታችሁ ማለት ነው። ውዶች ወዳችሁዋለ። ሁላችሁም ክብረ ደምጥ በሎልኝ ማለት ነው። ይሄን ነው ዛሬ እንግዲህ ተከስተናል ተከስተናል ተከስተናል ማለት ነው። አበርቱልኝ፣ ጠንክሩልኝ። ላይክ ሰብስክራይብ ሼር እያደረጋችሁ አበረታቱኝ ማለት ነው ውዶች፣ ውዶች። ይሄ መተናል መተናል መተናል መተናል። እንግዲህ ምን እያደረግን ነው? ዘይት ጨመርን ማለት ነው። ምክንያቱም እነኝን እንጠባብሳለን ማለት ነው። እነኝን እንጠባብሳለን። እዚህ ጋ ደግሞ ያው ሩዝ እየበሰለልኝ ማለት ነው። ምንድነው ሩዙ? የአሜሪካ ሩዝ ማለት ነው። የንወዶች እና እንዴት ናቸው? አዳር ረፋድ ቆይታ እንዴት ነው? እኔ ከሁሉ ሰላም ሁሉ መልካም ነው ማለት ነው። የንወዶች ክብር ድምቅ ይበሉልኝ እና እዚህ ጋር እንግዲህ ግሏል

ቴ ዘይት እንደ ተጠቅሜያለሁኝ ማለት ነው ወዶች፣ በዛ አድርጌ የጨምርኩት ያው የዚናክል ጨምር ነው ከዚያ ምን አደርጋለሁ

ግን ጨው እንዳትጠቀሙ፣ ይበል ጨው እየተጠቀም ምግብ ትንጫው ብቻ ያረገብኝ ነበር ማለት ነው። ሚያምረ በጣም ነው።

ነቃነቅ መጨመር ትችላላችሁ። በተለያየ እነኝ የሚጠባበሱ የኪንዳጌ እንዲዶሮ ምናምን ፍርድ ውስጥ ካለ እነሱን ጠባብሳችሁ ሁሉንም መጨመር ትችላላችሁ። የሌለኝ ስለሌለኝ ያለ ባለኝ ባለ ተጠቀሙቁት ማለት ነው።

የኔ ውዶች ደመቀበሉኝ፣ ማለት ነው። ውዶችዬ፣ ይኸውና በጣም ያምራል ማለት ነው። እንደዚህ በእንደዚህ ያለ መልኩ ጨርሰናል ማለት ነው። እየሰራችሁ ተጠቀሙት። ወጻምነም ወዳቸው በታሁነ ማክበራችሁ በርቱልኝ ማለት ነው። በጣም በጣም ለየት ያለ ነው፣ ቆንጆ ነው እና ሁላችሁም እየሰራችሁ